የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የእስልምና እንዲሁም የወንጌላውያን አብያተ ክርስቲያናት ህብረት መምህራን የእምነቶቻቸው መሰረት በሆኑ ቅዱሳን መጻሕፍት ሰላም እንዲህ ተገልጿል ህይወት የሚገኘው በሰላም ነው ሰላም ሲጠፋ ሁሉም ይጠፋል እና የሰላም ዋና መሰረቱ የህይወት መሰረቱ ሰላም ነው ስለዚህ ሰላምን የምንገልጸው እኛ በፍቅር በመተሳሰብ በመረዳዳት በመቀራረብ በመተጋገዝ በመከባበር በዚህ ሰላም ይገለጻል። እስልምናው እንደ አንድ ሰው መኖር ለመኖር ማለት ነው፣ ምግብ ያስፈልጋል፣ ውሃ ያስፈልጋል፣ ብዙ ነገር ያስፈልጋል። ከዛ በላይ እስልምና መልእክት ወይም ተምሮት ሰላም ነው። መጽሐፍ ቅዱስ ሲናገር ቢቻላችሁስ፣ በእናንተ በኩል ይላል ከሁሉ ጋር ከሰው ሁሉ ጋር በሰላም ኑሩ በሰላም ሁኑ ይላል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት አይደለም ይላል። ምክንያቱም በዓለምም ሰላም አለ ማለት ነው። ከዚህ አንድ መረዳት የሚቻለው ወቅ በየእምነቱ አስተምህሮች ውስጥ ሰላም ልዩ ስፍራ አለው። ነገር ግን በአብዛኛው ህዝቧ ሃይማኖተኛ በሆነባት ኢትዮጵያም አንዳንድ ጊዜ ከየቤተ እምነቱ አስተምህሮቶች ያፈነገጡ አካሄዶች ይስተዋላሉ። መምህራኖቹ ስለ ሰላም የሚጠበቅባቸውን አዎንታዊ ሚና ምን ያህል ተጫውተዋል? የሚለውን የሚጠይቁ አሉ። አንዳንድ ደግሞ ደንታ የሌለ ከኛ ውስጥ አንዳንድ ይኖራል። ዝም ብሎ በቃ፣ እዛ ኃላፊነት አለ የሆነ ነገር ከዚህ ያገኛል። በቃ ይሄ በኋላ ችግር ከመጣ ይሄ ወጣቶች ላይ እቺ ሀገር ላይ ችግር ከመጣ በአላህ ፊት ተጠያቂነት ዋና እነሱ ላይ ነው። እነሱ ሃይማኖት አባቶች ከመንግስትም በላይ ነው የእኛ፣ አሁን የእኛ ኃላፊነት ፈጣሪን ነው የሰጣን የእኛ እስከ ሞት ድረስ ይሄዳል ማለት ነው። ስለዛ ያጠፉን ነገር ይሄ ትክክል አይደለም፣ የህዝብ የአማኑና ስነ ስርዓት ብሎ ለነሱ መልእክት ማድረግ አስፈላጊ ነው ብዬ ነው ያምነው። እንግዲህ ሀገራችን ኢትዮጵያ በስም መጠራት ሃይማኖተኛ ህዝብ ይኖርባታል እንላለን እንጂ አንዳንድ ጊዜ የሃይማኖት ጽንፈኝነት፣ የአስተምህሮት ጽንፈኝነት፣ የጎሳ ጽንፈኝነት ይሄንን ህዝቡ ላለመቀበል እምቢ ካላለ ምንም ሃይማኖታዊ ወይም የሃይማኖት ከተማና ሀገር ብትሆንም ሀገራችን ኢትዮጵያ በጽንፈኝነት የተነሳ አንዱ የሌላውን እምነት ባለማክበርና ባለመጠበቅ የራሴና የኔ ብቻ በሚል እሳቤና አስተሳሰብ ሌላውን ለጠብ፣ ለግጭት፣ ለማይገባ አይነት ነገር የመቀስቀስ ስራ ሊሰራ ይችላል። ስለዚህ የሌላኛውን እምነት አክብሬ የራሴን እምነት ደግሞ ጠብቄ የምኖርባት ሀገር መሆን አለባት ብለን እናምናለን። ለመልካም ነገር ተቃራኒ ይኖረዋል። ለክፉም እንደዛው። ስለዚህ አሁን ሰላም ሊደፈርስ የሚችለው የሰዎች ከጊዜ ወደ ጊዜ እያደገ የሚሄድ እከብር ባይ ልቡና እሾም ባይ አመለካከት እየጎላ ሲሄድ፣ ወገን ወንድሙን ይጠላል፣ ለጥቅሙ ሲል ወንድሙን ይጠላዋል። ያ ነው። በዚህ ነው ሰላም የሚደፈርሰው። በዚህ ነው። መንግስት የመንግስትነትን የሃይማኖት አባቶችም ምእመኑን ስለ ሰላም፣ ስለ አንድነትና ስለ መከባበር ማስተማርና ተከታዮቻቸውን መገሰጽ ይገባቸዋልን ብለዋል። የሃይማኖት አባቶች በሙስሊም በኩልም በክርስቲያንም በኩልም ቡን በቸርቹም በቤተ ክርስቲያኑ በመስጊዶችም ላይ ትልቁ ሀደራ አማና እነሱ ላይ ያለ ነው ለሚ ማለት ህዝቡ እነሱ ጎን ከነሱ በኋላ ብዙ እንደዚህ መላይን ብዙ ህዝብ ስላሉ የነሱ ትልቅ ተያቅ በአላህ ፊት በፈጣሪ ዘንዳ ትልቅ ጥያቄ ለነሱ ነገ ይመጣል። ሁላችንም ከዚህ እንሄዳለን ማለት ነው እና የሃይማኖት አባቶች ይሄ በየቸርቹም በየመስጊዱም ጊዜ አርጎ ዝም ብሎ በችኮላ ሳይሆን ለነሱ ግዴታ ነው ትምህርት መስጠት ማለት ነው። የሃይማኖት አባቶች የሰላም ሁኔታ ሊገለጽ የሚችለው በመጀመሪያ እራሳቸው ፍቅርና ሰላም መሆን አለባቸው። የሚያዩትን ነው ሰዎች የሚከተሉት። ስለዚህ ክርስቶስ የሰላም አምላክ ነው፣ የፍቅር አምላክ ነው። የዛ አገልጋዮች ደግሞ እንደገና እንደሱ ልጅ አባቱን መምሰል እንዳለበት እንደሚባለው የሰላም ሰዎች መሆን አለባቸው። እነሱ ደግሞ ለተከታዮቻቸው ሰላም እንዲሰፍን ከፈለጉ መጀመሪያ ሰላም ያስተምህሮት ጽንፈኝነት መቆም አለበት የጎሳ ጽንፈኝነት መቆም አለበት ኢቨን ሃይማኖታዊ ጽንፈኝነት መቆም አለበት ሁሉ እንደ ተሰጠው ስጦታ ልክ እምነቱን ጠብቆ እምነቱን ተቀብሎ የሌሎችንም የጓደኞች የጎረቤቶችን እምነት አክብሮ አብሮ በጋራ የምትኖርበት ከተማና ሀገር ነች ኢትዮጵያ ነገር ግን ከቅርብ ጊዜያት ወዲህ እንደምንመለከተው እዛም እዚህም ችግሮች አሉ እነኚህ ችግሮች በእውነት እግዚአብሔር የማይከብርባቸው ለሰዎች ሰላም እጦት ምክንያት የሆኑ ናቸውና ሌሎቻችን ሁሉ ልንመለስ ከዚህ እኩይ ተግባር፣ ሌሎች ያልገባቸው እንኳን ወገኖች ቢኖሩ ልንመክር፣ ልናስተምር፣ እንደገና ልናቀናና ወደ ትክክለኛው የኢትዮጵያዊ እውነተኛ ባህላችን እውነተኛ የሆነ ስሜትና ስዕላችን መመለስ አለብን። ኢትዮጵያ ለዘመናት ተከባብሮና ተፈቃቅደው በጋራ የኖሩ ቀደምት ሃይማኖቶች ሀገር ናት። ይህንን ለማስቀጠል ትውልዱን ስለ ሰላም እሴቶች ማስተማር ይገባል።